ሰላም ሰላም ውድ የሰኒዘ ዘመኪ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ለዛሬ ወዳዘጋጀላችሁ ፕሮግራም እንሄዳለን። ወደ ፕሮግራሙ። ውድ ተከታታዮቻችን በባለፈው ፕሮግራማችን ስለ ነገስታት ያነጋገር ስርዓትና የንግስና ስማቸውን ተመልክተን ነበረ። በዛሬው ዕለት ደግሞ እነዛ ነገስታት የሚነግሱት እንዴት ያለ ሰው ነው የተማረ ነው ወይስ ጀግንነት ያለው ነው የሚለውን እንመለከታለን። እንግዲህ ንጉሥ ነገሥት መሆን የሚገባው መጀመሪያ ጠንደኛ ሆኖ የተነሳው ወይም ደግሞ ጀግና የሆንና ጠላት የመሰለውን አገርን ከጠላት እጅ ያዳነውን ሌላ ሀገርም ወሮ ገባር ያደረገ በሁሉ ዘንድ ጎበዝና የታወቀ ጀግና መስፍን ከዚያም አልፎ ንጉሥ ወይም ደግሞ ንጉሠ ነገሥት ይሆናል እንጂ መማሩ አይታይም። ሌላው ደግሞ አባቱ ንጉሠ ነገሥት የሆነና ሊሞት ሲል የተናዘዘለት ወይም ደግሞ አስቀድሞ አልጋውራሽ የሆነ የተቀመጠ ይነግሳል። ብዙ ጊዜ በግዞት ከሚኖሩት ከነገስታት ልጆች አንዱ መሳፍንት መርጠው ያነግሱታል። እንግዲህ ንጉሠ ነገሥቱ የነገሱ ቀን ጀምሮ ገደብ የሌለው ክብርና ሰልጣን ስላለው በነገሰበት ሀገር ላይ የልቡን ያደርጋል። ይሾም ያለው ይሾማል፣ ይሙት ያለው ይሞታል፣ ይታሰር ያለው ይታሰራል። ከሁሉ የሚያስገርመው ንጉሱ በዚህ ሀገር ሄደ በአደባባይ ተሰቀል ብሎ የተፈረደበት ሰው ያለ ዘበኛ ወደ ተባለው ሀገር ሄዶ በአደባባይ ተሰቅሎ ይሞት ነበር። በአንድ ሀገር በጦርነት ወይም በአደጋ የንጉሰ ነገስቱ እጅ ወይም ደግሞ እግር የተቆረጠ እንደሆነ ቤተሰቡ ሁሉ እንደ ንጉሱ ነገስቱ አካሉ እጅ ወይም ደግሞ እግራቸው ይቆረጣል። ሲሞት ደግሞ አብረው የሚሞቱ አሉ። ስለዚህ ንጉሰ ነገስቱ ከነገሰበቀት ጀምሮ የንጉሰ ነገስቱ አካሉና ህይወቱ በቤተሰቡ አካልና ህይወት ስለሆነ አክብረው ተጠንቅቀው ይዙታል፣ ይጠብቁታል። ንጉሰ ነገስት ወይም ደግሞ ንጉስ የፈለገውንም የወደደውን ለማድረግ የሚከለክለው ስለሌለ የሚስቶቹንና የእቁባት ብዛት ወሰን የለውም። ልቡ ከፈቀደ እህቱን፣ የእህቱን ልጅ፣ አክስቱን፣ የአክስቱን ልጅ ማግባት ይችላል። የሚናገረው ወይም ደግሞ ለምን ይሄ አደረግ የሚለው አይገኝም። ቢናገርም ብላሱ ይቆረጣልና ስለዚህ ብዙ ልጆች ይወልዳል። ከሚወልዳቸው ልጆች አንድ ብቻ ስለሚነግስ ሌሎች ተይዘው መንግስቱን እንዳይረብሹ አገር እንዳያውቁ ተብለው በግዞት ይኖራሉ። የሚበጠብጥም ካለ ይገደላል። ስለዚህ ከንጉስ የሚወለዱ ሁሉ መፈጠራቸውን ይጠላሉ። እናቶቻቸው ከንጉስ ወንድ ልጅ በወለዱ ጊዜ ከሚደሰቱት የሚያዝኑት ይበልጣሉ። ነገር ግን በአንድ በኩል ደስታ፣ በአንድ በኩል ሐዘን ሐዘን ቢኖርም በንጉሰ ነገስታት በንጉሠ ነገሥታቸው ክፉ ማሰብ ቀርቶ እርሱ የሞተ ዕለት ለመሞት የሚዘጋጁ ብዙዎች ናት። ይኸውም አንደኛው ልጅ ወይም ደግሞ ሌላ ቢነግሥ በአዲሱ ንጉሥ ትእዛዝ የሟች ንጉሥ ቤተሰብ ሁሉ መታሰር፣ መደብደብ፣ መዋረድ ይደርስባቸዋል። ቆንጆች ተመርጠው ለአዲሱ ንጉሥ እቁባት ወይም ደግሞ አገልጋይ ይሆናሉ። ይህን ዕድል ያላገኙት ግን እንደ ባሪያ፣ እንደ እንስሳ ተቆጥረው ሁልጊዜ ይሰቃያል። ስለዚህ ንጉሳቸው እንዳይሞቱ እንዳይታመሙና እንዳይሞቱ እንደ ዓይናቸው ብሌን ተጠንቅቀው ይጠብቁታል። የሚበላውን፣ የሚጠጣውን ተቆጣጥረው በወንድሙ፣ በእህቶች የተዘጋጀ ምግብ ፈጽሞ አይሰጡትም። ይህም ስለማያምናቸውና ስለሚጠራጠራቸው ነው። የንጉሰ ነገስቱና የቤተሰቡ እድል ይሄ ነው። ጥቂት ለየትም የሚለው ከዚህ የንጉሰ ነገስቱ ዋና ባለሟሎች ንጉሰ ነገስታቸው ከመሙቱ በፊት ለነሱ የሚበጃቸውን የማያንገላታቸውን የንጉስ ልጅ መርጠው በቅድሚያ በእንክብካቤ ያሳድጋሉ ቤተሰብ ሆነው ይቆያሉ እንጂ ከሁለቱ ተካፍለው እገሌ ይንገስ፣ እገሌ አይንገስ እያሉ ተከራክረው አንደኛው አሸንፎ አንዱን የንጉስ ልጅ ያነገሰ እንደሆነ ተሸናፊው ወገን ወዮለት። አይናቸውም ማናቸውንም የእብሪት ሥራ ይፈጽም ማንኛቸው አሸናፊውም ማናቸውንም የእብሪት ሥራ ይፈጽምባቸዋል። እንግዲህ ውድ ተከታታዮቻችን፣ እንግዲህ ከባለፈው የቀጠለ በንግስና ላይ የሚነግሰው ምን አይነት ሰው ነው የሚለውን የተማረ ነው ወይስ ጀግና የሆነ ሰው ነው የሚለውን በዛሬ ተመልክተናል። በቀጣይ ፕሮግራማችን ከአዳም እስከ መልከ ጸዴቅ የዘራችንን አመጣጥ ከመልከ ጸዴቅ ልጅ ኢትዮጵ ከተባለው ከኢትኤል እስከ አጼ ኃይለ ስላሴ ድረስ ያለውን ደግሞ በቀጣይ ፕሮግራማችን እንመለከታለን። ስለተከታተላችሁ እናመሰግናለን። ቸር ቆዩልን፣ ይቆየን። የሰኒ ዘመኪያሊቱ ቤተሰቦች በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩልን።